ንስሐ። ሰው ለምን ንስሐ ያስፈልገዋል? ምክንያቱም ያለበት ድካም፣ ጨለማ፣ ህመም ስለሆነ ሰው ያለበት ህመም፣ ጨለማ፣ ድካም ስለሆነ ሰው ንስሐ ያስፈልገዋል። ንስሐ ግን ምን ማለት ነው? ንስሐ ማለት የአስተሳሰብ፣ የኑሮ፣ የህይወት ስህተት ውስጥ እንዳሉ አውቀው ለሌላ ህይወት፣ አስተሳሰብና ኑሮ ልብን መክፈት ነው። ምሕረት ከሚምር ከእግዚአብሔር እንጂ ለሮጠ ወይ ደግሞ ለወደደ አይደለም። ስለዚህ እግዚአብሔር ራሱ ካልማረ ሰው ምንም ቢሆን ቢያደርግ አይማርም። እግዚአብሔር እንዴት ነው የሚምረው? እግዚአብሔር በልባችን ጉለት ህመም፣ ቁስል እና ባዶነት እንዳለብን ለውስጥ ሰው ማንነታችን ያሳውቀናል። እግዚአብሔር ልንድን የምንችልበትን መንገድ ያሳውቀናል። ከዛም እግዚአብሔር ድነን የምንቀርበትን የሚያጸና መንገድ ያሳውቀናል። ምንድን ነው እግዚአብሔር በልባችን ለንስሐ የሚያሳውቀን እግዚአብሔር በተለያዩ ነገሮች ይናገረናል የሚሰማ ጆሮ የሚያይ አይን እና የሚያስተውል ልብ ያስፈልገናል እግዚአብሔር በተለያዩ መንገዶች በተደጋጋሚ ልንድን የሚገባበትን መንገድ ህይወትና እውነት ያሳውቀናል እንዴት ነው የመዳንን ህይወትና ከንስሐ የተመለሰን ህይወት የምንቀበለው በልባችን የጸና ፍላጎት ሲኖረን ጌታ መፈለግንም ማድረግንም ይሰጠናል። ስለዚህ ንስሐ የእግዚአብሔር ስጦታ ስለሆነ ንስሐን በምንገባበት ሰዓት እግዚአብሔር በሰጠን ንስሐ እግዚአብሔር ደግሞ እራሱ ፊት በሚገኝ በረከት ንስሐን እንቀበላለን። አሁን እግዚአብሔር ያለንበትን ጨለማ ያለንበትን ህመም፣ ያለንበትን ጉድለት በደንብ አድርጎ ያሳውቀናል። መዳን እንደሚያስፈልገን፣ አዲስ ህይወት ከራሱ እንዳለው ያሳውቀናል። በዚህ መሀል እኛ ቆመን የእሱን ህይወት ለመቀበል ያለንበትን ጨለማ ደግሞ ለመካድ የኛ መስማማት ያስፈልጋል። ስለዚህ እግዚአብሔር የሰጠንን ስጦታ ተቀብለን አዎ፣ እኔ ጨለማ ውስጥ ነኝ ያለሁት፣ እኔ ድካም ውስጥ ነው ያለሁት፣ እኔ ሐዘን ውስጥ ነው ያለሁት፣ እኔ ስቃይ ውስጥ ነው ያለሁት፣ እኔ ህመም ውስጥ ነው ያለሁት፣ እኔ መዳን ያስፈልገኛል ብለን ማመንና ማወቅ አለብን። ከዛ እግዚአብሔር ደግሞ ይሄንን ህይወት አስትቶ ሌላ የሱን ዘላለም ያለበትን ደስታ ያለበትን ፍቅር ሰላም ያለበትን ህይወት በልጁ በኢየሱስ ክርስቶስ ደም አማካኝነት ይሰጠናል። በዚህ ሰዓት አሮጌው ማንነታችን ከላያችን ላይ ይነሳል። በአሮጌው ማንነታችን ውስጥ የምንገዛለት ጌታን፣ ዳቢሎስን፣ ሰይጣን፣ ክፉን የዚህን ዓለም ገዢ እንክዳለን። ኑሮን እንክዳለን። ራሳችንን እንክዳለን። ከዛ እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ ደም ህሊናችን አንጽቶ ለሱ ህይወት አዲስን ህይወት እንድንኖር ሌላ ጸጋን ይጨምርልናል። ለእግዚአብሔር መኖርን እንጀምራለን። እግዚአብሔር ይመስገን።